ሰላም ተነስተል፣ የደቡ ሜድ ነው ስብስብ የሕክምና ረስሎችን ወደ ተግባራዊ ምክር እንከፋፍላለን። እንደተለመደው እኔ ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ዛሬ ትኩረትን ማስታወስ ችሎታንና ግንዛቤን ኃይል የሚጨምሩ አስር ምርጥ የአንጎል ምግቦች እናያለን። የአእምሮ ኃይልን በተፈጥሮ ማሳደግ እንደሚቻል ያውቁ ኖራል? የምትበሉት ነገርስ የአንጎልን እንዴት በጥሩ ሁኔታ እንደሚደግፍ ያውቃሉ? የምንመገበው አእምሮአችን ላይ ከፍተኛ ተጽዕኖ እንዳለው ግንዛቤ ያሉት፣ ለዚህ ሁነኛ የሆነ ትምህርት ይዘናል። እንግዲህ በዚህ እንግዲህ በዚህ ቪዲዮ መጨረሻ ላይ ከምታገኛቸው ትምህርቶች የማስታወስ ችሎታን በምግብ እንዴት መጨመር እንደምቻል፣ ትኩረትን፣ ስሜትን የማስታወስ ችሎታን ጨምሮ እንዴት ማስተካከል እንደምቻል፣ በሳይንስ የተደገፈ 10 ኃይለኛ የአንጎል ምግቦችን እናያለን። ከሁሉ በፊት እንደተለመደው ደቡሜድን ሰብስክራይብ፣ ሼር በማድረግ አይረሳ እንላለን። ምክንያቱም ከምታዩት ተመልካቾች ውስጥ 85 ፐርሰንታችሁ ሰብስክራይብ ሳታደርጉ ነው እያያችኋላችሁ። ፕሊስ ሰብስክራይብ አድርጉ። ለእናንተ ባይተኑም ለእኛ ይጠቅመናልና ሰብስክራይብ ማድረግ ስለማይጎዳቸው ሰብስክራይብ እያደረጋችሁ ሲያወጡ ደግፎ እንግዲህ ከአእምሮ አመጋገብ ስራ ጋር ተያይዞ ያሉትን ሳይንስ የሚላል የሚለውን ስናይ የመጀመሪያው አሳ ነው። አሳ ሳልሞን፣ ወይም ደግሞ ሳርዲንግ በኦሜጋ ስሪ ፋት ወይም ደግሞ በኤፒኤ ዲኤች የበለጸገነው፣ ይህም ማለት ለአንጎል ዋስማዋ ቅርግነት አስፈላጊ የሆኑ ንጥረ ነገሮችን ይዟል። በተጨማሪም ደግሞ ጥናቶች ኦሜጋ ሴን እና አእምሮን የማሽቆልቆል እንዲሁም ደግሞ የመንፈስ ጭንቅን እንደሚቀንሱ ጥናቶች አመላክተዋል። እንዲሁም የአእምሮን ስልሳ ፐርሰንት ቅባታማ መሆኑ ይታወቃል። ያ ማለት ግሬ ማተር የሚባሉ የአእምሮ አስጀንፍ ፈሳሽ ክፍሉ በብዛት ቅባታማ ነው ማለት ነው። ይህም ኦሜጋ ስሪ በጣም አስፈላጊ ነው ማለት ነው። በተለይም ከአሳ የምናገኘው ኦሜጋ 3 እንደነ ኢፒ ዲኤችኤ ያሉት ጥናቶቹን ስንመለከት ለምሳሌ በኢፔ ላይ የተደረገው ጥናት እንደ አውሮፓውያን አቆጣጠር በ2020 የተገኘው ዳታ እንደሚያመላከው ከሆነ በአሳን የሚመገቡ ሰዎች ተጨማሪ ፋቲያሲድ ኢፔ ወይም ደግሞ ዲኤችኤ በአሳ ውስጥ ያለው 20 ፐርሰንት የመረዳት ችሎታን እንደሚጨምር እንዲሁም ደግሞ ከመርሳት ጋር ተያይዘው በ20 ፐርሰንት እንደሚጨምር በእያንዳንዱ ቢያንስ በቀን ዜሮ ነጥብ አንድ ግራም ፐር ዴይ ብንወስድ ዲኤችኤን እና ኢፒኤን ተጨማሪ እንደሚጨምር፣ እንዲሁም ደግሞ ከአእምሮ ማሽቆልቆል ጋር ተያይዞ የአስታሳ ለውጥ ጋር ተያይዞ የመቀነስ እድሉን ከ89 ፐርሰንት ከፍ እንደሚያደርግ ታይቷል። እንዲሁም ዲኤችኤ በአሳ ውስጥ የሚገኙ ለምን ጥማል ከተባለ ከ30 እስከ 40 ፐርሰንት አእምሯችን ግሬ ማተሩ ፋቲን ይዟል። ካስ ካለን የቅባት አማሲር ለአእምሮ እድገት ለማስታወስ ለመማር ወሳኝ ነው ማለት ደግሞ ከኒሮ ካል እንዲሁም እንዲሁም ደግሞ ከፓርኪንሰን ጋር የተያዙ ህመሞች ይቀንሳል ማለት ነው። በተጨማሪ እንደነ ኢፒኤ ያሉት ደግሞ ቅማቸው ምንድነው ሲባል በዓሳ ውስጥ ያሉት ዘይቶች ኃይለኛ ጸረ ብግነቶች ናቸው ለአምሯችን እንዲሁም ደግሞ የስሜት መረጋጋት አምሮ ደህንነትን ይደግፋሉ። እንዲሁም ደግሞ የመንፈስ ጭንቀትና ከጭንቀት ጋር የተያዙ ያሉትን የአእምሮ ችግሮችን ይፈቱልናል። እንዲሁም ደግሞ በተጨማሪ የልብ ጤናን ይደግፋሉ። በተጨማሪ የሚቀጥለን ስሜት አእምሯችን ለአምሯችን ከሚጠጽሙ የአስር ምግቦች ውስጥ ሁለተኝነት ላይ የምናገኘ እንቁላል እንቁላል በኮሊን የታሸገ ወይም ደግሞ የበለጸገ ነው። ይህም የአሴቲልኮሊን መመረትን ይረዳል። ይህም የነርቭ አስተላለፍ ውስጣን ይጨምራል። በተለይ የቢ ቫይታሚኑ ቢ ስድስት ይዘት እና አስራ ሁለት የሚባሉትን የያዘ ነው ማለት የአንጎል ስራን ይጨምራል። እንዲሁም ደግሞ አእምሮን ነጽና ይደግባል። የተሻለ ማደረት ውስጣን የሚፈልጉ ሰዎች እንቁላለን ቢመገቡ በቀን አመጋገብ ስርዓታቸው ላይ ቢጨምሩ እነዚህን ጥቅሞች ያገኛሉ ማለት ነው። እንዲሁም እንደ አንድ ክሊኒካል ትሪያል በናይ በቀን 300 ሚሊግራም እንቁላል ቅን ስለሚዝ የአመጋገባችን ውስጥ ከእድሜ ጋር ተያይዞ በተለይ ጎልማሶች ላይ እና እድሜያቸው የገፉ ሰዎች ላይ የቃል ማህደር ትውስታን በእጅጉ አሻሽሎ ተገኝቷል። እንዲሆኑ አንድ ኮርስ ደግሞ ጥናት እንደሚያመላከው ከሆነ በቦርናንዶ ኮርስ የተገኘው ከህዝብ የተሰበሰበው መረጃ መሰረት በአልዛይመር በሽታ የመያዝ እድላቸውን በ47 በመቶ ቀንሷል። ይህም የተሻለ የቃላት ቀልጥፍና እንዲኖራቸው አብዛኛው ትላለ ጎልማሶች እና በእድሜ ሰዎች እንዲሁም ደግሞ የኮሎኒና የቢ ስድስት ቫይታሚ ቫይታሚኖችን ይዟል ማለት ነው። እንቁላል በዚህ ምክንያት 47 በመቶ ለአልዛይመር የመጋለጥ እድላቸውን ጨምሮ አሳይቷል። በሶስተኛ ደረጃ ደግሞ አእምሮን ተውስታና የአእምሯችን ኩረት ከሚጨምሩት የአእምሮ ምግቦች ውስጥ የቤሪ ሲድስ ወይም ደግሞ የቤሪ እንደነ ዘባብ ዘቢብ ያሉትን ወይም ደግሞ የቤሪ ፍሬዎች የሚባሉትን እንጆሪዎች እነዚህ ደግሞ የደም አንጎልን የሚጎዱትን እንቅፋቶች በማስወገድ እንደነ አንቲዮሲን የበለጸጉ ናቸው። ያ ማለት ፀረ አንቲኦክሲዳንቶች በውስጥ ራሳቸው ይዘው ለበሽታ አእምሮችን እንዳይጋለጥ የሚከላከሉ ናቸው ማለት ነው። እንዲሁም በአንጎል ሴሎች መካከል ያለውን ግንኙነት ያሳድጋሉ። አእምሮ ጋር ደግሞ የተያዘውን ግንዛቤ የመቀነስ እድላችንን ይቀንሳሉ። እንዲሁም ደግሞ እነዚህ ሰማያዊ ከለር ያላቸውን የቤሪ ቅርጠሮች፣ የቤሪ ፍሬዎች መመገብ ወይም ደግሞ ዘቢብን መመገብ ለአንጎላችን እንደ መከላከያ ሆኖ ያገለግላሉ። በአራተኝን ደግሞ ጥቁር ቸኮሌት ነው። ጥቁር ቸኮሌት እንግዲህ በተለይ ሰባ ፐርሰንት የሚይዘው ማለት ነው፣ ፍላቮኖይድ፣ ካፊን እና አንቲኦክሲዳንት የበለጸገ ነው ያ ማለት የ ኒውሮፕላስቲክነትን ይጨምራል። ያ ማለት አዲስ ነገር የመማለ አዲስ ነገር አእምሯችን እንዲማር አዲስ ነገር እንዲገነዘብ አዲስ ነገር ላይ ትኩረት እንዲያደርግ ስሜትንና ትኩረትን ያሻሽላል ማለት ነው። በተጨማሪም አእምሮን ለማደስ የሚፈልጉ ሰዎች በተለይ ጎርማሶችና አረጋዊያንን ጥቁር ቸኮሌት እንዲመገቡ በጣም ጠቃሚ ነው ማለት ነው። በአምስተኛ ደረጃ ደግሞ ለአእምሮ የአእምሮ ምግብ ከሚባሉት ውስጥ ቅጠላቸው አረንጓዴ ውስጡ እንደ ነ ቆስጣ፣ ሰላጣ፣ ጎመን ያትሉት ናቸው። እነዚህ ደግሞ ጥቅማቸው ምንድን ነው ሲባል በቫይታሚን ፎሌትና ቤታ ካሮቲን የበለጸጉ ናቸው። ይህም የአንጎል መዋቅርና እውቀት ወይም ደግሞ የአእምሯችን ኮግኒቲቭ ተግባርን ይደግፋሉ እንዲሁም ደግሞ የአእምሮን እርጅና ይቀንሳሉ ማለት፣ ቅጠላቸው አረንጓዴ የሆኑት እንደዚህ አይነት ቅሞችን ስለሚሰጡ ቅጠላ አረንጓዴ የሆኑትን በየቤታችን መመገብ ይኖርብናል ማለት ነው። ምክንያቱም በጓዳችን በተለይ በኢትዮጵያኖች ጓዳ የማይጠፋ ምግብ ብኖር ጎመኖች ናቸው። በስድስተኛ ደረጃ ደግሞ የምናገኘው ለውስ ለውስ ኤ ኤል ኤ ወይም ደግሞ እጽዋት ላይ የተመሰረተ ኦሜጋ ስር የያዘ ነው። ይህም የማስታወስ ችሎታን ያሻሻል እብጠትን ይቀንሳል። እንዲሁም ደግሞ ኦቾሎኒ ተመጋቢዎች የተሻለ የማስታወስ ነጥቦች ላይ ትኩረት የማድረግ እድል ይኖራቸዋል። በዚህም የተነሳ ለአንጎል እንደ የአንጎል ነዳጅ ሆኖ ያገለግላል ማለት በሰባተኝነ በሰባተኛ ደረጃ ደግሞ የምናገኘው የአንጎል ምግቦች ቡናና አረንጓዴ ሻይ፣ እነዚህ ካፊን ሲደመር አንቲኦክሲዳንት ሲደመር አልታይሲን የያዘ ነው። ይህም ማለት ንቃተ ህሊናን ያሻሽላሉ፣ ትኩረትን ይጨምራሉ፣ የአእምሮን ብቃት ይጨምራሉ ወይም ደግሞ ከአልዛይመርና ከፓርኪሰን ይከላከላሉ። የቅርብ ጥናቶች የሚያሳዩት ይህንን ነው ማለት ነው። በስምንት እነ ደረጃ ላይ ደግሞ የምናገኘው ለአእምሯችን ምግቦች ውስጥ ብርቱካን እንኳን በቫይታሚን ሲ ኃይል ማመንጫነት ያገለግላል። አንድ ብርቱካን ክኖናል መቶ ፐርሰንት የዕለት ቫይታሚን ይሸፍናል ማለት ይሄም ማለት የአእምሮን የአእምሯችን የማስታውስት ውስታን ፎከስ የማድረግን እንዲሁም ደግሞ የኦክሳይድ ጭንቀትን ይቀንሳል። ያም ማለት የማስታወስና እውቀት ፍጥነትን ይጨምራል። ቫይታሚን ሲ እንግዲህ እንደምታውቀውም ከሆነ ጉንፋንን ከመዋጋት በተጨማሪ ትኩረትን ያሻሻላል። በዘጠኝነት ደረጃ ላይ ደግሞ የምናገኘው አቮካዶ ነው። አቮካዶ ከፍተኛ ጤናማ የሆነ ሞኖ ሳቹሬትድ ፋቲ አሲድ የያዘ ነው። እንግዲህ እንደምታውቀው ፋቲ አሲዶች በሁለት ይከፈላሉ፣ ሞኖ ሳቹሬትድ እና ትራንስ ሳቹሬትድ የሚባሉ። እንግዲህ አቮካዶ በሞኖ ሳቹሬትድ ፋቲ አሲድ የበለጸገ ነው። ያም ማለት ወደ አንጎል የደም ፍሰትን ያሻሽላል። እውቀትንና ኮግኒቲቭ ጤናን እንዲሁም ደግሞ ትውስታንና የአንጎል ችግሮችን ለመፍታት በጣም ሁነኛ ነው ማለት ነው። አቮካዶ በአስረኝነት ደረጃ ላይ ደግሞ የምናገኘው ሙሉ እህል ወይም ደግሞ አዘርቶች፣ ጥራጥሬዎች እንደነ አጃ፣ ገብስ፣ ሩዝ ያሉ ቡናማ ሩዝ የምንለው በሀገራችን የሚገኙት ማለት ነው። እነዚህ ደግሞ ለአንጎል ቋሚ ግሉኮስን ይሰጡናል። ምክንያቱም አንጎላችን የተለያዩ ምግቦች የሚጠቀመው በአንጎል መልክ ስለሆነ ካርቦሃይድሬትን ወደ ግሉኮስ ይቀይሩልናል ማለት ነው። ያም ማለት ለረጅም ጊዜ የሚቆይ የጉልበትና የአእምሮን ግልጽነትን ይደግፉልናል። ደግሞ የአንጎልና ለሰውነት ውዶት ቫይታሚን ቢ እና በፋይበር የበለጸጉ ናቸው ማለት ነው። እንደ ጉርሻ በተጨማሪ ደግሞ ውሃ መጠጣት ለአንጎላችን በጣም ጠቃሚ ነው። መጠነኛ ውሃ መጠቀም የአንጎል ድርቀት ተግባርን፣ ስሜትን፣ የማስታወስ ችሎታን ይቀንሳል። እንዲሁም ደግሞ በየቀን ብዙ ውሃ መጠቀም ሻይ በተለያዩ መልክ መጠጣት ለአንጎራችን በጣም ጠቃሚ ነው ማለት ነው። እንዲሁም እንደ ማስጠንቀቂያ እጅግ በጣም የተቀነባበሩ በፋብሪካዎች የታሸጉ ምግቦች ደግሞ ታሽጎ የሚሸጡ ምግቦችን በከፍተኛ ደረጃ መጠቀም ይህ ከፍተኛ የሆነ ሱኳር ይዘት ስላላቸው እንዲሁም ደግሞ የአንጎልም ሴሎችን ስለሚጎዱ ማረር ትውስታችን ሊቀንሱ ስለሚችሉ የአእምሮን ስለሚያዳክሙ የታሸጉ ምግቦች ምግቦች ምግቦችን ባንጠቀም ጥሩ ነው ማለት ነው። እንግዲህ ደቡ ሜድ እናመሰግናለን። አዲስ ነገር ካገኙ ለጓደኛ ለቤተሰብ፣ ላይክ፣ ሼር ሰብስክራይብ ማድረግ አይርሱ እንላለን። መልካም ጊዜ፣ መልካም ቆይታ። ስለ ጤናችሁ እናመሰግናለን።